አሰላሙ አሌይኩም ወራህመቱላሂ ወበረካቱ ወድና የተከበራችሁ የቻነል የቤተሰቦች ሰላም ብያለሁ። ዶችዬ እንግዲህ በስንት ጊዜ ብቅ ብያለሁ። እንዴት ናችሁ? ጾም እንዴት ነው? ከኔጋ ሁሉም ሰላም ነው። እንደም ለቻነል አዲስ ካላቸው ሳብስክራይብ፣ ላይክ፣ ሸር አድርጉ። እንግዲህ ሰሞኑን ሚኪን ንደሁም ደግሞ በእሽቱ ዙረዋል ማለት ነው። ሀቅን ስላወሩ በቃ ማለቴ ያኔ እንደዚህ በቃ ሀቅ ማውራት የዘን ያህል እንትን ይላል ማለት ነው። ደግ ተናገሩ የምር እንደኔ ሀቅ ነው የተናገሩት መጀመሪያውኑ። ሌሎቻችሁ በቃ የፎይ ነ የፎይ ነ እሱ እኮ ነው መጀመሪያ የተሳደበው። ታዲያ እሱ የሚያሰድባችሁ ከሆነ ምን ይሰራላችኋል? እኛ ውሱ ውስጥ ይሳደባ የእናትን ተተሳደበ የኛን ማሰድቡ ስለማይቀር ሲጀመር ውሱ ምንድን ነው ያለው ያኔ እንዳተሳደቡ ሃይማኖታችንን አይፈቅድም። በፍጹም እንዳትሳደቡ ብሎ እኛንም ራሱ የሙስሊም እንትኖችን አስጠንቅቀዋል ማለት ነው። አደራ እንዳትሳደቡ ቢሰርባችሁም እንዳትሳደቡ ነው ያለው። እናንተ ደግሞ እሰየ እንኳን ተሳደበ ብላችሁ የፎነኝ የፎነኝ የፎነኝ የፎነ ትላላችሁ። ሲጀመር እኔ እንጃ ሃይማኖተኛ ነኝ እንዲሁም ደግሞ አላ አደለም እኔ እንጃ ለእውቅናቸው መታወቅ ስለፈለጉ ብቻ ነው እንጂ ሃይማኖተኛ መስለው እየወጡ እንትን የሚሉት። ጥፋተኛው በቃ የእፎዬ ነው፣ እሱ ነው መጀመሪያ የተሳደበው። ደግሞ ሌላ ደግሞ ደግሞ ተሳድቧል እያላችሁ የእኛ እነካ ትላላችሁ። መጀመሪያ ሁላ የራሳቸውን ሃይማኖት የሰው ስታከብሩ የእናንተም የሚከበርላችኋል። እኛ ደግ ተሳደበ ያ ሰው እያልን አይደለም። ገባችሁ? እኛ ማንም ማንም እኛ መስ እንዲስ ማለቴ እናንተው እንደገና ተሳደ በሰ እያላችሁ ነው አይደለ? እኛ ደግሞ እናንተ እንድትሰደቡ አንፈልግም። የእኛም ሰው ደግሞ የእናንተ እንድትሰደው እንዲሳደብ አንፈልግም። ምክንያቱም የእናንተ ስንሳደብ የኛም መሰደባቸው ስለማይቀር ማለት ነው። እሸቱ ኡፎን አይደለሁም እሱ አይደለውም ስላለ ነዋ ይሄን እንትን ያላችሁበት ይሄን ያህል ውርጅብኝ። ለምን አንድ ሙስሊም ክርስቲያን ወገኖች እንዳይነኩ ብሎ የሰራ የለም ላላችሁን ደግሞ ውሱ ተናግሯል። መጀመሪያ ውሱን ተከታተሉ ማለት ነው። አገራ እንዳትሳደቡ ብሎ ነው እንደውም ያስጠነቀቀ ማለት ነው። ሌሎችም ሌሎች ሌሎች ኡስታዞችም ብዙ ጊዜ ሺህ ጊዜ ተናግረዋል ማለት ነው። እንዴት እንኳን ተሳደበ እንኳን ተሳደበ ተብሎ እሰየ ፎይነን ወይ ድግርም ለማንኛውም ኢትዮጵያ ውስጥ ማለት ነው፣ ስለ ሃይማኖት መጠላት በጣም ከባድ ነው። በጣም ማለት ያኔ ስንት ወዳጆች አሉ። ክርስቲያን ሆኖ ሚስት ሙስሊም የሆነች አለች። ልጆቹ ስንት ስንት አለና፣ የማይሆን ነገር ነው። ደግሞ ይሄንን እኮ እንደዚህ የሚያሽቃብጡት እውነት ለሃይማኖታቸው ተቆርቆረው አይደለም። አንደኛ ሃይማኖተኛ ነው ለመባል ደግሞ እውቅና ለማግኘት ሎ የተናገሩ ያሉት ማለት ነው። ግን ሀቅ ሀቅ እየወጡ የሚናገሩት ደግሞ የእነሱ ፎቶ እየያዙ ለመታወቅ ሃይማኖተኛ መስለው እውነትን ክደው ውሸት ያወራሉ ማለት ነው። ይገርማል። ለማንኛውም የሚመቻችው መኪና እሽቱ ማለት ነው። የመቻች ማለት ለሀቅ ነው። ሃይማኖታቸውን የሚወድ ሰው በቃ የሰው ሃይማኖት እንዲነካ አይፈልግም ማለት ነው። ሃይማኖትን የምር የሚወድ ከሆነ እስኪ፣ ብዙ ብዙ አሉ ታዋቂዎች፣ ብዙ ታዋቂዎች ወጥተው ተናግረዋል። ጥፋተኛው የኡፎ ነው ብለው ማለት ነው። የእኛዎች ደግሞ እንደተሰደቡ ቢሰርቧቸው እንደተሰደቡ ተብለው ብዙ ተነግረናል። ስለዚህ የእናንተ እስኪ ማን ነው ትክክል? ነው የኡፎ ነው ያለው እስኪ ማን ነው? ማለት ያኔ ትክክል ስላልሆነ ማለት ነው። ዝም ያሉት ትክክል ቢሆን እነሱም ወጥተው ስንት ታዋቂ አለ፣ ይናገር ነበር ይናገሩ ነበር። ግን ትክክል ስላልሆነ ዝም ነው ያሉት። አንዳንዶች ግን ሃይማኖተኛ ለመባል እንዲሁም ደግሞ እውቅና ለማግኘት ሲሉ ሲያሽቀብጡ ብዙዎች ላይ ተናል ሱብሃን አላህ አለ ሄደውን ይስታችሁ። በዚህ ታውቃችሁም ምንም አትጠቀሙም። ስለዚህ ቢቀርባችሁ ነው የሚሻለው። ሰምታችኋል። አንዳንዶች ደግሞ እኛ የእናንተን ማለት አንድ ሙስሊም የነጸላ ኩታ ብትለብስ ምናምን እንዴት ይላችኋል ምናምናምን የሚሉ ብዙዎች አሉ። እና እኛ ይሄን ምን አለባበሰን ከኛ እኮ ማለት ከነሱ ቢለብሱ ኢትዮጵያ ውስጥ የታወቀ ነው። ያኔ ይለበሳል ልብስ ማለት ነው ያኔ ጸጉር ይለብሳሉ። ሸርባቸው ምናምን እንደዚህ ይለብሳሉ በተለይ ወሎ ውስጥ። እና እንደ ልምድም እንደ ባህልም የታወቀ ነው ማለት ነው ኢትዮጵያዊ ይለበሳል እንጂ እኛን ለመመሳሰል አይደለም የሚለብሱት። ተለበሱም ደግሞ ያው አላዲለ ውጭ ሀገር ምናምን አሁን ለምሳሌ ሳውዲ ውስጥ ብዙ ክርስቲያኖች አሉ፣ ይለብሳሉ ተሰው ማለት ያን ባህል ምናምን የተነሳ ይለብሳሉ። ተይ ቢልበሱ እኛ ግዴታ እናንተን ለመመሳሰል፣ እናንተን ለማክበር ነጠላ ኩታ መልበስ አለብን።